ወለተ ስላሴ እባላለሁ። የሦስት ልጆች እናት ነኝ። አሁን አራተኛው ደግሞ እየመጣ ነው። በሰላም የገላግች የእኔ ጥያቄ ጌታችን ሲመጣ ስደት አለ ወይ? ስለ እርግዝና እና ስለ ማጥባት ለምን ተነሳ? የሚል ግ ሰው ሁሉም ከየራሱ ጋር ነው የሚያገናኘው፣ እና ሴትዮ እርጉዝ ናቸው እና ወንጌሉ ላይ ደግሞ በዛ ሰዓት ለርጉዞችና ለሚያጠቡ ወዮላቸዋል። ስለዚህ ዝክር የተመጣ ጉዞ የሚለው ነገር አስጨንቋቸዋል። ሁሉም ሰው እንዲያስጨንቀው ጥሩ ነገር ነ ለመናገር በእርግዝና ብቻ ሳይሆን ሰው ዛሬ እስከመጣው አንዱ ዛሬው ቀን አለ ለምሳፈ ተባለ እንግዲህ ዛሬውን እንደዚህ እንዳለ ይወጣ፣ ሁላችን አስተጫችን ስናስበው ስለማረም ነው። ምን ይሁን መጨረሻ ያሁን እሱ ቢገለጥ ቢመጣ ብለን አስበን ነው የሚያስፈልገው። ምክንያቱም የታስ ሲገለጥ ያቺ ቦታ ለቅሶና ደስታ በሚለጣለ ስሜት ያለው ያገለገሉ ደስ ያሰኙ በኃጢአት ሆኖ እሳ ሳይገቡ እንደሚያልፉ በረግሶ በጸጸት ስለዚህ ቼ እች ቦታ እሱ የሚገለጥባት ቦታ በልቅልቅ ያለ ስሜት የሚሰማባት ወይም የሚታይባት ቦታ ነ። ለዚህ ምሴት እናታችን እርጉዝ ናቸው፣ እንግዲህ በሰላም የገላገላቸው ዚሔር፣ ጥያቄያቸው መጽሐፍ ቅዱስ ላይ ለእርጉዞችና ለሚያጠቡ ወዮላቸው ተብለዋል እና በዛ ሰዓት ክርስቶስ ሲመጣ አሁን ባለንበት ስጋ አይደለም። ሽሽፍ ሐዋርያው ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ከቁጥር ሀምሳ ጀምሮ ስንመለከት አሁን ያለው ግዛት የሚታየው የማይታየውን ነው የሚገዛው። ያ ማለት ምን ማለት ነው? ስጋ ነፍስን ይገዛል ማለት ነው። ስጋ ምን ይገዛል? ነፍስን። አሁን ስጋችን ገዥ ስለሆነች ዘጠኝ እጅ ትጠቀማለች፣ ነፍሳችን ደግሞ ተገዥ ስለሆነች አንድ እጅ ትጠቀማለች ማለት ነው። አንድ ሰራተኛ ይሰራና ለምሳሌ አስር ሺ ብር ደመወዝ ይኖረዋል። መንግስት የራሱን ድርሻ እዛው ቆርጦ ያስቀራል። የጡረታ አበል፣ የስራ ግብር የሚባል ነገር እዛው ያስቀራል። ያ ካስቀረ በኋላ ሰውየው እጁ ላይ የምትደርሰው አስር ሺ ብር ከሆነች ወይም አስር ሺ ሁለት መቶ ብር ከሆነች የምትደርሰው ሰውየው ምን ያደርጋል ማለት ነው። ከዛች አስር ሺ ብር ላይ አንድ ሺ ሀያ ብር ለእግዚአብሔር ቤት ይሰጣል ማለት ነው አንድ ሺ ስንት አንድ ሺ ስንት አንድ ሺ ያህል ደመወዙ አስር ሺ ሁለት መቶ ነው ያችን ይሰጣል ያ ማለት ምን ማለት ነው ከተባለ ስጋ አሁን የዘጠኝ ተጠቃሚ ነው ለምን ነፍስ የምትገዛው ነፍስ የምታንቀሳቀሰው ግዙፍ ስጋ ስለሆነ ኋላ ግን እንደዚህ አይደለም እንቅስቃሴው እንዴት ነው ከተባለ የማይታየው የሚታየውን ይውጠዋል ነው የሚለው ሐዋርያው የማይታየው የሚታየውን ሲውጠው ደግሞ ምን እንሆናለን ማለት ነው፣ ረቂቃን እንሆናለን። ያኔ የሚተርፍ ሰው የለም እንጂ የተረፉ ሰዎች ቢኖሩ ኖሮ አያዩንም ማለት ነው። አያዩንም። ምን ምን ሆነናል? እንደ ነፍስ ረቂቃን ሆነ። በሚገባን በሚገባንና በሚመጥነን ትንሳኤ ነው የምንነሳው እንጂ እንዲህ ልጅ ያዝዘን ወይም ደግሞ ከነተዳር አጋሮቻችን ወደ ገነት ተሰይቶ ወደ ሲኦልም ብዙ የለም፣ ወደ ገነትም ብዙ የለም። ያ የምጽአት ቀን የሚባለው ሰው በሙሉ ይሞታል፣ የማይሞት የለም። ኤልያስ ቅዱስ ኤልያስ ቅዱስ የኖር ቅዱስ አረጋዊ ዳሞ የሚባሉት ቅዱስ የምራሃነ ነው ቅዱስ ቅዱስ የምራሃነ ክርስቶስ ቅዱስ ያሬድ የሚባሉት ሌሎቹም ቅዱሳን ሁሉ ቅዱስ ዝራን ያኔ ይሞታሉ። ይሞታሉ ለምን ሳይሞቱ ወደ መንግስተ ሰማያት መሸጋገር ስለሌለ እና አሁን እህታችን ወይም ያው እህታችን ነው የምለው፣ በዚህ በጽንስ ደረጃ ካለች ገና ወጣት ናት ማለት ነው፣ ገና ወይም ለእናታችን አልደረሰችው። ስለዚህ እጅ እህታችን የተረዳችበት ሁኔታ በስጋ አይነት የስጋ ስደት ነው እና ያደረገችው ስደቱ አለ። ስደቱ ግን ነፍሳዊ ስደት ነው። ምን አይነት ስደት ነው ያለው? የማቴዎስ ወንጌል ምዕራፍ ሃያ አምስት ከቁጥር ሰላሳ አንድ ጀምራችሁ ስትመለከቱ እነሆ በአእላፍ መላእክት ተከቦ ይመጣል። ያኔ ታዲያ ፍየሎችን ከበጎች እረኞች እንደሚለዩ ሁሉ ኃጥአንን ፍየሎችን በግራ፣ ጻድቃንን በጎችን በቀኝ ያቆማቸዋል። በቀኙ ያሉትን ደግሞ እንዲህ ይላቸዋል። እናንተ ያቁናንተ የአባቴ ቡሩካን ዓለም ከተፈጠረላችሁ ጊዜ ጀምሮ ወይም ዓለም ሳይፈጠር ጀምሮ የተዘጋጀችላችሁን መንግስተ ሰማያትን እንድትወርሱ ወይም ትወርሱ ዘንድ ወደ እኔ ኑ ሲላቸው፣ በፍቅር እነዛኞቹን ደግሞ እናንተ የሰይጣንና የሰራዊቱ ገባሪዎች፣ ለሰይጣንና ለሰራዊቱ ወይም ለመልክተኞቹ ወደተዘጋጀ ወደ ዘላለም እሳት ሂዱ ብሎ ያሳድዳቸዋል ማለት ነው። ጻድቃን እንዳምላካቸው ብሩሃን ሆነው ኃጥአን ደግሞ እንደጌታቸው እንደ ዲያብሎስ ጠቁረው ነው። ያኔ በግራና በቀኝ ይቆማሉ። በግራ ያሉት ወደ ሞት፣ በቀኝ ያሉት ወደ ሕይወት ይሄዳሉ። ስጀት የሚባለው አሁን ይሄ ነው እና ስለዚህ ለጸነሱና ለሚያጠቡ ወይም ላዘሩ የሚለውን ነገር ስንመለከት ጽንስ ምንድነው ከተባለ የሀሌውን የነቢይ የገቢር ኃጢአት፣ አሁን የነቢብና የገቢር ኃጢአት የተወሰኑ ሰዎች ሊነካቸው ይችላል። ከእናንተም መካከል ከአባቶች መካከል የነቢብና የገቢር ራስ አታቸውን የገብቱ ስጋቸውን የገብቱ አባቶች ላይ እሱ ስልጣን የለውም። የነቢብና የገቢር ይሄ ኃጢአት ግን የዓለም ነው። ቤታችን የማያንቋቋበት ነው። እና በነቢብ ሀሌዮ ማለት ሀሳብ በሀሳብ ፀንሰው በገቢ በንግግር ወተው በገቢ በስራ ያሳደጉ ሰዎች እነዚያ ፍዳ ነፍስ አለባቸው ው መከራ ነፍስ አለባቸው ነው። ለዚህ ነው እኮ ፀሐይ ሳይገባ ኃጢአታችሁን ተናዘዙ፣ የተጣላችሁትን ጣረቁ የሚባለው ደሴ ነው። ለምን ሞት የሚባል ነገር አለ። በነገራችን ላይ ቅድም የተዋምስም እንደው በደንብ አድርገው ነግረዋችኋል። እዚህ ላይ ክርስቲያን ምን መምሰል አለበት የሚለውን ነገር ለመናገር ክርስቲያን ብልህ ሴትን ነው መምሰል ያለበት። ብልህ ሴት ምንድን ነው? ብልህ ሴት የእረፍት ቀን በሚሆንበት ሰዓት ባለ ሰንበት በሚሆንበት ሰዓት ባለ ዘተነ ማርያም በሚሆንበት ሰዓት ባለ እግዚአብሔር በሚሆንበት ሰዓት ገና ከዋዜማ ጥንቅቅ ብለው በየአይነቱ የሚሰራውን ነገር ሰርተው ጥንቅቅ ብለው ይቆያሉ። ምክንያቱ ከቤተክርስቲያን እንግዲህ አብሯቸው ወደ ቤት ይገባል ለውታቸሁ አላ ጥንቅት ቅብረው በቃ እንግዳ ሲመጣ አይሁረተረግም አይጨነቁም። አንዳንድ እንዲህ የሚባል ነገር አለ፣ ሰርገኛ መጣ በርበሬ ቀንጥሱ። እንደዛ እንዳይሆን ጠቃቃ ሴቶች ምንድን ነው የሚያደርጉት? በገናይ አበይት በዓላት ሲሆኑ ወደ ቤተክርስቲያን ሲሄዱ አባቶች ተከትሏቸው ሊመጡ ይችላሉ። አንዳንዶች ደሞ አሰበውበት አባቶችን ይዘው ሊመጡ ይችላሉ። ያኔታለ ሊቀርብ ለእንግዳ ሊቀርብ የሚችል ምግብ ጥንቅቅ ቅብረው ሰርተው ነው የሚሄዱት ወደ ቤተክርስቲያን ማለት ነው። አንዳንዶቹ እንደው እውነቱን ለመናገር እናንተን አይመለከትም። እነዚኞቹ ሴቶች እንደ ተሳስበው ቤተክርስቲያን ከሄዱ የተኙበትን አልጋ ሳያነጥፉ የሚሄዱት የሰማችሁ ነው። ስንክርክ እንዳለ ሳሮኑ እንዴት ስለከረቀ ክርስቲያን ታዲያ እንዴት ነው ከተባለ፣ ሞት እንግዳ ነው። ሞት በእንግድነት እንደሚመጣ እያወቅ ምን ማድረግ አለብን? መጀመሪያ ንስሐ መግባት ከዛ ቀጥሎ ስጋ ወደሙ መቀበል። ከዛ ቀጥሎ በቂ የሆነ ኃይማኖታዊ ለራሳችን የሚበቃ ኃይማኖታዊ እውቀት መያዝ። ከዛ ቀጥሎ ካለን ነገር ለሊሆች ማካፈል። ከዛ ሞት መጣ ሲባል ምን ይባላል? ገባ ግባቡ አሁን ራሴ ወጋኝ ስትል ሲያት ይባ ወይም ራሴ ሰውዬው ራሴ ወጋኝ ሲል ሮይኒ ንሳ ሳልገባ እንዴ! ራስ በተወጋ ቁጥር እንደው ተደንግጦ ይዘለቃል እንዴ? ቀድሞ ተዘጋጅቶ መኖር ያስፈልጋልና ስለዚህ ሞት ይሄ ሞት ለሚባለው ነገር ያለውን ኃጢያት የነብዩን ኃጢያት የገቢሩን ኃጢያት አስተካከልን አጽድተን እንጠብቀዋለን ከዛ በኋላ ሞት ይመጣል አይደል ሞት ደግሞ ምንድን ነው ከተባለ መሸጋገሪያ ድልድይ ሞት ምንድን ነው መሸጋገሪያ ድልድይ ወዴ ወደ መንግስተ ሰማያት ወደ አምላካችን ቤት የምንሄድበት ሌላ ሁለተኛ ምንድን ነው ከተባለ ሜማናን በትምህርት ጸንሰው በትምህርት ወይዶ በትምህርት ለሚያሳድጉ መምህራት መከራ ሥጋ አለባቸው። መከራ ስጋው እያየን ነው አሁን አለ እያየን በመምህራት ዙሪያ እየታያ ለ ዘመኑ አሁን መምህራት የተጠሉበት ዘመን ስለሆነ በዚህ ጊዜ ምን ይሆናሉ መምህራት? አንደኛ በቂ መተዳደሪያ ላይኖራቸው ይችላል። ሁለተኛ በቂ ክብር ላይኖራቸው ይችላል። ሶስተኛ ሞት ከተባለ እንኳን ሃይማኖታዊ ሞት ከተባለ እንኳን የመጀመሪያዊቱን ጽዋ የሚጠጧት የቤተ ክርስቲያን አባቶችና ና ከዛም ከፍ ሲል ሊቃውንተ ቤተ ክርስቲያን መተርጉማኖቹ ናቸው። ስለዚህ ምዕመናንን በትምህርት ጸንሰው በትምህርት ወልደው በትምህርት የሚያሳድጉ መምህራን መከራ ስጋ አለባቸው። መከራ ነፍስ አይደለም የተባለው መከራ ነፍስ አይደለም የተባለው መከራ ምንድን ነው? ስለዚህ ከኋላ ቁጥር 13 ላይ ስትመለከቱ ምን ይላል? በስሜ ስላመናችሁ፣ በስሜ ስላስተማራችሁ፣ በስሜ ስለተጠራችሁ ብቻ ይገድሏችኋል፣ ያሳድዷችኋል፣ ይጠሏችኋል። ስለስሜ በሰው ሁሉ ዘንድ የተጠላችሁ ትሆናላችሁ። አሁን ሰው ሲጠላችሁ እናንተ እንዴት ሰው ጠላኝ አትበሉ። ሰው ጠልቷችኋል ማለት ምን ሆናችኋል ማለት ነው? ተልኳችሁ እየፈጸማችሁ ነው ማለት ነው ያ